ሰላም ጤና ይስጥልኝ፣ የኢትዮ ዘገባ ቢት ሰዎች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ ያብራችሁ ቆዩ። በቅርቡ በህንድ ቁጥጥር ስር በሚገኘው የካሽሚር ግዛት በንጹሐን ቱሪስቶች ላይ የተፈጸመውን አሰቃቂ ጥቃት ተከትሎ ህንድ በፓኪስታን ግዛት ውስጥና በፓኪስታን አስተዳደር ስር በሚገኘው የካሽሚር ክፍል ላይ ድንበር ተሻጋሪ የአየር ጥቃቶችን መፈጸሟን ይፋ አድርጋለች። ይህ ክስተት በሁለቱ የኒውክሌር ታጣቂ ጎረቤት ሀገራት መካከል ለረጅም ዓመታት የቆየውን የካሽሚር ይገባኛል ጥያቄና ውጥረት ዳግም ያጠፈውና የከፋ ደረጃ ላይ ያደረሰው ሆኗል። የህንድ መንግስት ይህን እርምጃ የወሰደው ከሁለት ሳምንት በፊት በካሽሚር ለተፈጸመውና የበርካታ ህንዳውያን ቱሪስቶችን ህይወት የቀጠፈውን ጥቃት ተጠያቂ ናቸው ያላቸውን አካላት ለመቅጣት መሆኑን አስታውቀዋል። የህንድ መከላከያ ሚኒስቴር በይፋ ባወጣው መግለጫ የህንድ አየር ኃይል ረቡዕ ማለዳ ላይ በፓኪስታን ግዛት ላይ በፓኪስታን አስተዳደር ስር በሚገኘው የካሽሚር ክፍል የሚገኙ ዘጠኝ የተለያዩ ስፍራዎችን ኢላማ ያደረገ የሚሳኤል ጥቃት መሰንዘሩን አረጋግጠዋል። ደልሂ እነዚህ ስፍራዎች የሽብርተኛ መሰረተ ልማቶች እንደሆኑና ጥቃቱ በጥንቃቄ የታቀደና ኢላማውን የጠበቀ እንደነበር ገልጻለች። ኦፕሬሽን ሲንዶር የሚል ስያሜ የተሰጠው ይህ ወታደራዊ ዘመቻ ዋና ዓላማው ሚያዚያ 14 2017 ዓ.ም በህንድ ቁጥጥር ስር ባለው ካሽሚር በተፈጸመው ጥቃት 22 ህንዳውያን ዜጎችንና አንድ ኔፓላዊን የገደሉት ኃይሎች ተጠያቂ ማድረግ እንደሆነ የህንድ መከላከያ ሚኒስትር አብራርተዋል። የህንድ መንግስት ጥቃቱ የፓኪስታን ወታደራዊ ተቋማትን ኢላማ ያደረገ መሆኑን በማጉላት የተፈጸሙት ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማያስፋፉ እንደሆኑ ገልጸዋል። ይህም ህንድ ወታደራዊ እርምጃዋ በቀጥታ ከፓኪስታን መንግስት ጋር ሙሉ በሙሉ ጦርነት ለመግጠም ሳይሆን በግዛቷ ለተፈጸመው ጥቃት ተጠያቂ ናቸው ባለቻቸው ቡድኖች ላይ ያነጣጠረ መሆኑን ለማሳየት የሞከረችበት ይመስላል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከዚህ ቀደም ስለ ቱሪስቶቹ ግድያ ሲናገሩ ተጠርጣሪዎቹን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን በማለት የዛቻ መግለጫ መስጠታቸው ይታወሳል። አክለውም ግድያውን የፈጸሙት ከሚገምቱት በላይ ቅጣት ይደርስባቸዋል ሲሉ ዝተው ነበር። ይህ የአሁኑ የአየር ጥቃት የነዚህን መግለጫዎች ተፈጻሚነት ለማሳየት የታለመ ሊሆን እንደሚችል ተንታኞች ይገምታሉ። የፓኪስታን መከላከያ ኃይል በበኩሉ የህንድ ጥቃት በግዛቱ ውስጥ በሦስት የተለያዩ ቦታዎች ላይ መፈጸሙን አረጋግጧል። የፓኪስታን የውጭ ጉዳይ ሚኒስቴር ባወጣው መግለጫ በህንዱ ጥቃት ስምንት ሰላማዊ ዜጎች መገደላቸውንና ሌሎች ሰላሳ አምስት ሰዎች የአካል ጉዳት እንደደረሰባቸው አስታውቀዋል። ይህ ቁጥር የፓኪስታን መከላከያ ሚኒስቴር ቃለቀባይ ከሰጡት መረጃ ጋር መጠነኛ ልዩነት ያሳያል። ቃለቀባዩ ሁለት ህጻናትን ጨምሮ ሰባት ሰዎች መሞታቸውን ተናግረው ነበር። የፓኪስታን መከላከያ ሚኒስትር ከሀዋጃ አሲፍ ለሀገር ውስጥ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ የህንድ ጥቃት የሰላማዊ ዜጎች መኖሪያ አካባቢዎችን መምታቱን ገልጸው ህንድ ኢላማ የተደረጉት የሽብርተኞች ካምፖች ናቸው የምትለው መረጃ ሀሰተኛና መሰረተ ቢስ መሆኑን ተናግረዋል። ፓኪስታን በበኩሏ በህንዳውያን ጎብኚዎች ላይ በተፈጸመው ጥቃት ምንም አይነት ተሳትፎ እንደሌላት በተደጋጋሚ ስትገልጽ ቆይታለች። አሁንም የህንድ የሚሳኤል ጥቃት ምንም አይነት ትንኮሳ ሳይደረግ የተፈጸመባት መሆኑን በመግለጽ ድርጊቱን አውግዛለች። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ የህንድን ድርጊት አጸያፊ ትንኮሳ ሲሉ የገለጹት ሲሆን ይህ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም በማለት ፓኪስታን ኢስላማባድ በመረጠችው ጊዜና ቦታ አጸፋ ምላሽ እንደምትሰጥ አስጠንቅቀዋል። ይህ መግለጫ በሁለት ሀገራት መካከል ያለው ውጥረት በቀላሉ የሚበርድ እንዳልሆነና ለቀጣይ ግጭቶች በር ሊከፍት እንደሚችል አመላካች ነው። በተጨማሪም ፓኪስታን አምስት የህንድ ተዋጊ ጆቶችንና ሰው አልባ አውሮፕላኖችን መታመጣሏን ተናግራለች። ሆኖም ህንድ በዚህ ጉዳይ ላይ እስካሁን ድረስ ምንም አይነት ይፋው ምላሽ አልሰጠችም። ይህ የህንድ የአጸፋ እርምጃ መነሻ የሆነው ሚያዝያ 14 ቀን 2017 ዓ ም በህንድ ቁጥጥር ስር በሚገኘው ካሽሚር ውስጥ በአገር ውስጥ ጎብኚዎች ላይ የተፈጸመው ጥቃት ነው። በዚህ ጥቃት 22 ህንዳውያንና አንድ ኔፓላው ዜጋን ጨምሮ በጠቅላላው 26 ሰዎች ህይወታቸውን አጥተዋል። ከጥቃቱ የተረፉ ሰዎች እንደሚሉት ጥቃት አድራሾቹ በተለይ የህንዱ እምነት ተከታዮችን በመለየት ግድያውን ፈጽመዋል። ይህ ጥቃት ባለፉት ሁለት አስርት አመታት ውስጥ በክልሉ ከተፈጸሙት ሁሉ እጅግ የከፋና በርካታ ህንዳውያን የተገደሉበት አሰቃቂ ክስተት ሆኖ ተመዝግበዋል። ምንም እንኳን ህንድ ጥቃቱን የፈጸመው ቡድን የትኛው እንደሆነ በይፋ ባትገልጽም፣ እንዲሁም ከጥቃቱ ጀርባ ያለው አካል ማን እንደሆነ እስካሁን በግልጽ ባይታወቅም የህንድ ፖሊስ ከአራቱ ጥቃት ፈጻሚዎች ሁለቱ የፓኪስታን ዜግነት ያላቸው መሆናቸውን መግለጹ ውጥረቱን አባብሶታል። የህንድ መንግስት በተደጋጋሚ በፓኪስታን የሚደገፉ አማጽያንን ለእንደዚህ አይነት ጥቃቶች ተጠያቂ ቢያደርግም የፓኪስታን መንግስት እነዚህን ውንጀላዎች በጽኑ ስትክድ ቆይታለች። የካሽሚር ግዛት ጉዳይ በህንድና በፓኪስታን መካከል ከሰባ ዓመታት በላይ የዘለቀ የውዝግብ ምንጭ ነው። ሁለቱም ሀገራት ነፃነታቸውን ካገኙበት ከ1947 ዓ ም ጀምሮ መላውን የካሽሚር ግዛት የራሳቸው እንደሆነ ይገባኛል ጥያቄ ያቀርባሉ። በአሁኑ ወቅት ሁለቱም ሀገራት ግዛቱን በከፊል ያስተዳድራሉ። በዚህ የይገባኛል ጥያቄ ምክንያት ሁለቱ ሀገራት ሁለት ጊዜ ሙሉ ለሙሉ ጦርነት ውስጥ ገብተዋል። እንዲሁም በ1999 የካርጊል ግጭት በመባል የሚታወቅ ከባድ የድንበር ግጭት አድርገዋል። ከቅርብ ዓመታት ወዲህ ደግሞ ምንም እንኳን መጠነ ሰፊ ጦርነት ባይኖርም በአማጽያን የሚፈጸሙ ጥቃቶችና በድንበር አካባቢ የሚከሰቱ የተኩስ ልውውጦች የሁለቱን ሀገራት ግንኙነት በቋፍ ላይ እንዲንጠለጠል አድርገውታል። የካሽሚር ህዝብም በዚህ ቀጣይነት ባለው አለመረጋጋት ከፍተኛ ሰለባ ሆኗል። የህንድ የአየር ጥቃትና የፓኪስታን የአጸፋ ምላሽ ለመስጠት መግለጿ በቀጠናው ያለውን ስጋት በእጅጉ ከፍ አድርጎታል። ሁለቱም ሀገራት የኒውክሌር ኃይል ባለቤት መሆናቸውን ሁኔታውን የበለጠ አሳሳቢ አድርገዋል። የፓኪስታን በመረጠችው ጊዜና ቦታ የአጸፋ ምላሽ እንሰጣለን የሚለው መግለጫ በቀጣይ ቀናት ወይም ሳምንታት ሊፈጠር የሚችልን ወታደራዊ እርምጃ ያመለክታል። የሁለቱ ሀገራት የጦር መሪዎችና ፖለቲከኞች የሚያስተላልፏቸው መልእክቶች በጥንቃቄ ሊመዘኑ እንደሚገባ ዓለም አቀፍ ተንታኞች ያስጠነቅቃሉ። ዓለም አቀፉ ማህበረሰብ ሁለቱም ወገኖች በኃላፊነት ስሜት እንዲንቀሳቀሱና ከዚህ የከፋ ወታደራዊ ፍጥጫ እንዲቆጠቡ ጥሪ እያቀረበ ይገኛል። በሁለቱ ሀገራት መካከል የሚፈጠር ማንኛውም መጠነ ሰፊ ግጭት በቀጠናው ሰላምና መረጋጋት ላይ ከፍተኛ አሉታዊ ተጽዕኖ ከማሳደሩም ባለፈ የዓለምን ሰላም ሊያናጋ የሚችል ክስተት ነው። በአጠቃላይ ህንድ በፓኪስታንና በፓኪስታን ቁጥጥር ስር ባለው ካሽሚር ላይ የፈጸመችው የአየር ጥቃት በህንድ ቱሪስቶች ላይ ለደረሰው ጥቃት የአጸፋ እርምጃ መሆኑ ቢገለጽም በሁለቱ ሀገራት መካከል ያለውን የረጅም ጊዜ ውጥረት ወደ አዲስ ምዕራፍ ያሸጋገረ ክስተት ነው። የፓኪስታን የአጸፋ ምላሽ ምን ሊሆን እንደሚችልና ይህ ሁኔታ ወዴት ሊያመራ እንደሚችል በቀጣይ ቀናት የሚታይ ይሆናል። ሆኖም ግን ክስተቱ የካሽሚር ጉዳይ አሁንም ድረስ በቀጠናው ሰላምና መረጋጋት ላይ ትልቅ ስጋት መሆኑን በድጋሚ ያረጋገጠ ነው። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።